በፍርድ ካጣኋት በቅሎዬ ያለ ፍርድ ያጣኋት ቆሎዬ ይላል ሀገሬው። ሁሉም በፍትህ በርትህ ሆኖ በሆነ ባልከፋ። ዳሩ ግን ለሶስት አስርተ ዓመታት የዘለቀው ኢትዮጵያን እስረኛ የማድረግ መንደፋደፍ በመጨረሻም ይህንን አድርጓል። ከ120 ሚሊዮን ሕዝብ በላይ ዘግቶ የታሪክ የሥነ ሕዝብ አሳማኝ ምክንያቶችን ገፍቶ ብዙውን ከሚወስነው ወሳኝ ውሃ፣ ቀይ ባሕር ኢትዮጵያን አርቋል። ትውልድ ይጠይቃል በአንድ ወቅት በባሕር ጠረፏ እንዳሻት ሆን የነበረችን ሀገር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 ነበር። እኛም ያኔ የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት፣ ቢያንስ ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው ነው? አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ ሴራው ገልጽ ክፋቱም ወለል ብሎ የሚታይ ነው። ወደ መሻቴ ቀርብ ያለች ሀገር ስኬትም ስምረትም የማይዋጥላቸው በተላላኪዎቻቸው ሀገርን ለማናወጥ የማይተኙ ድኩማን የክፉ ወጥመዳቸው ኢላማ የሴራት ወራቸው ሁሉ ስበት ኢትዮጵያ ናት። በዚህ ሁሉ የጠልፎ መጣል ማዕበል ውስጥ ኢትዮጵያ በዚያው በአቋሟ እንደ ጸናች ናት። ተደምሮ መተባበር፣ ተሳስሮ ማድረግ ከጦር መማዘዝ በመለስ በሯን ለማበጀት የሰላም መንገድ የጀመረችው ኢትዮጵያ ዛሬ ሳይሆን ትላንት ነው። የአንድ እናት ልጆችን ካስተቃቀፈው የሰላም ስምምነት ማግሥት የኛ የመደመር ሞቶ ማካፈልም አለው። የምናካፍለው ፍቅር፣ የምናካፍለው በጎ ቃል፣ የምናካፍለው ጥበብ፣ የምናካፍለው ንዋይ ከኢሱ ወደ አፎም ጋር የምንካፍለው አሰብ ይሆናል። ግድቡ ፈርሶ ድልድዩን መገንባት ጀምሮ በነበረው በዚያ ጊዜ ኢትዮጵያ ስንተባበር ያምርብናል፣ ስንቀራረብ ይቀናብናልን አሳይታለች። ፍቅር ትብብር መውለዱ ካልቀረ ሰላም ወደ ኢኮኖሚያዊ መስተጋብር ይደግ የኢትዮጵያ የያኔ መሻት ነበረ፣ ዛሬም ነው። ጠቅላይ ሚኒስትር ዐብይ አሕመድ በወንድም ሕዝብ መሬት ተገኝተው ወደ አሰብ ሲዘልቁም ከተሳሰብን አዲስ አበባም ተዘግታ አስመራም ተከፍታ አትዘልቅም በሚል ነበር። ሰላም ብቻውን በቂ አይደለም። ሰላም የቀጥሎ የሚሰራ ስራ ቤዝ ነው እና ወደ ኢኮኖሚክ ኢንቴግሬሽን ካላሳደግ ነው ያው ደህንነት ካለ ተመልሶ ሊበላሽ ስለሚችል ወደ ኋላ እንዳይመለስ እንዴት አድርገን በፊት መሄድ እንደምንችል የተመካከር ነው። አሰብን አይተናል። ትናንት ፕሬዚዳንት ሳያስ ዛላንበሳን አይተዋል። አሁን ከዚህ በኋላ ወደ ማሰዋ ምጽዋ ምንሄደው ስለዚህ ምጽዋንም አሰብንም ዛላንበሳንም በሁመራ በኩልም ሁሉም ተከፍቶ ሕዝብ እና ህዝብ እየተገናኘ መነገድ ሀብት መቀያየር ሀሳብ መቀያየር እንደ ድሮ ባህል መቀያየር እንዲችል የተነጋገርነውን ጉዳይ ለማስጀመር ነው ትላንት ከቆሙበት ሸርተት ቢሉ ቀድሞ ከያዙት የትብብር አቋም ቢያፈነግጡ ታሪክ ሊፋረዳቸው የተቃረበ የኢትዮጵያ ታሪካዊ ጠላቶች ሕልማቸውን ከንቱ የሚያደርገው ጉዞ አይቀሬ መሆኑን ኢትዮጵያ እስኪደናገጡ ነግራቸዋለች ይህንን የታሪክ እድፍ የማጽዳት ውጥን ግን ዛሬ ተቦክቶ ዛሬ የሚጋገር ሳይሆን እርሾውን ሰላም መነሻውን ከዓመታት በፊት የሚያደርግ ነው። በዚህ ሂደት ግን ኢትዮጵያ ድምጿን ከፍ አድርጋ እንዳሰማችው ሁሉ ሰላም የምንጊዜ ምርጫዋ ነው። የኤርትራ ሕዝብ አሁንም ወንድም ሕዝብ ነው። ምስኪን ሕዝብ ነው። አገሩን ለቆ የተሰደደ ያለ ሕዝብ ነው። ከዚህ ሕዝብ ጋር በጋራ መስራት፣ መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው ለብዙ ሀገራት በተናጠል ተናገር ያለው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 ኢትዮጵያ ማጣፊያው እንዳጠረው በብርድ እንደሚገፈገፍ ሰው አንዴ በዚህ አንዴ በዚያ ለመሸፈን እየሞከረች በሰቆቃ ቆይታ ችግርና መከራዋን ማራዘም ነው። አሁን ያለው በቃ የሚል ትውልድ ነው፣ መልሶ ለማግኘት ለማጣት የወሰደውን ያህል አይፈጅብኝም የሚል ቀይ ባሕርን ኢትዮጵያ ለማጣት ሠላሳ ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በሰላሳ ዓመት ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ ሰላሳ ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን ሰላሳ ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል። ፍትሕ ሕግ ታሪክና ስነ ህዝብ ከኢትዮጵያ ጎን ቆመው ሀቅ ይከበር እያሉ ነው። አድማስ የሚሻገረው ጥያቄም በእንጥልጥል ነው። ኢትዮጵያም ሰሚ ካለ መሻቴ መሙላቱ ላይቀር በሰላም በመደመር ይሁን ማለቷን ቀጥላለች።